ጤና ይስጥልን፣ የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ የሰራዊታችንን እንቅስቃሴ የሚያስቃኙ መረጃዎችን አድርሳችኋለሁ። ወደ ቀዳሚው መረጃ የመከላከያ ሚኒስቴር ባለፉት ዘጠኝ ወራት አበረታችና ውጤታማ ተግባራት ማከናወኑን ገለጸ። የመከላከያ ሚኒስቴር የ2017 ዓ ም የዘጠኝ ወራት የእቅድ አፈጻጸም ውይይትም አድርጓል። የስራ አፈጻጸም ሪፖርቱን ያቀረቡት የሚኒስትሩ እቅድና ሪፖርት ዝግጅት ክትትል ዳይሬክተር ኮሎኔል ፈይሳ ታደሰ በአንዳንድ ክፍሎች ላይ በስራ ሂደት እንቅስቃሴ ውስጥ ካጋጠሙ ችግሮችና ከታዩ ክፍተቶች ውጭ ሁሉም ፈጻሚ አካላት ስራቸውን በትጋት በመፈጸማቸው አበረታች ውጤት መገኘቱን ተናግረዋል። ሀገሪቱን ከአዳዲስ ቴክኖሎጂ ጋር በማዋሀድ በአስተማማኝ መልኩ ሰላምን እንዲጠብቅ በማድረግ በኩል ከፍተኛ ተግባራት መከናወኑንም አንስተዋል። የኢንዱስትሪዎችን አቅም በማሳደግ ወታደራዊ ዲፕሎማሲውን ከፍ በማድረግ የሰው ሀብት አቅምን በማደራጀትና በማዘመን በሀገር ውስጥና በውጪ ትምህርታዊ ሙያዊና ወታደራዊ ስልጠናዎችን የመስጠት ስራዎችም መተግበራቸውን አመላክተዋል። የተቋሙን ገጽታ መገንባት፣ የሙስና ወንጀሎችን መከላከል፣ ለደንበኞች ፍትሐዊ የዳኝነት አገልግሎት መስጠት፣ የስራ ተጾታ ግንዛቤ ማሳደግ፣ በአጠቃላይ ተቋሙ በተሰማራባቸው የስራ ዘርፎች አበረታች ውጤት መገኘቱ በውይይቱ ተገልጿል። ከተወያዮቹ የተነሱ ሀሳቦችና ጥያቄዎች መነሻ በማድረግ ማብራሪያ የሰጡት የመከላከያ ሚኒስትሯ ኢንጂነር አይሻ መሀመድ ባለፉት ዘጠኝ ወራት የተሰራው አጠቃላይ ስራ ውጤታማና የሚበረታታ መሆኑን ገልጸው በአራተኛው እሩብ አመት ይበልጥ ውጤት የተሻለ እቅድ አፈጻጸም ውጤት ለማስመዝገብ ሁሉም ራሱን ዝግጁ ማድረግና መታተር እንደሚገባውም አመላክተዋል። ፈጻሚ አካላት የተቋሙን ታላላቅ ግቦች መሰረት ያደረገ የእቅድ አፈጻጸም ውጤት ሊኖራቸው እንደሚገባ አሳስበው፣ መከላከያ ታላቅ አቅም ያለው አንጋፋ ተቋም በመሆኑ ሙሉ አቅሙን ተጠቅመው ወደ ውጤት ለመቀየር ከዚህ በላይ ጠንክሮ መስራት ያስፈልጋለን ብለዋል። የሚዲያ ስራችን በሰራዊታችን ተልእኮና ግዝፈት ልክ መቃኘት ይኖርብናል ሲሉ የመከላከያ ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ገለጹ። ከመከላከያ ክፍሎች ለተውጣጡ የስነ ልቦና ግንባታ አመራሮችና የሚዲያ ሙያተኞች ሲሰጥ የቆየው ስልጠናም ተጠናቋል። በዚሁ የስልጠና ማጠቃለያ መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ሰራዊታችን የተሰጠውን ሀገራዊና ህዝባዊ አደራ መሰረት አድርጎ የጠላትን ሀሰታዊ ፕሮፓጋንዳ ከንቱ የሚያስቀር ጀግና ወታደር ጋዜጠኞች ማፍራት ላይ ትኩረት በማድረግ እየተሰራ ስለመሆኑም አንስተዋል። የሰራዊታችንን ስነ ልቦና በውጊያም ሆነ ከውጊያ በኋላ ሳይቆራረጥ ተከታታይ በሆነ መልኩ መስራት ያስፈልጋል ያሉት ሜጀር ጀነራል እንዳልካቸው ወልደ ኪዳን ይህ የሚሆነው የስነ ልቦና ግንባታ የሰራዊታችንን የአሸናፊነት ስንቅ ስለሆነም ነው ብለዋል። ሰራዊቱ የሚፈጽመው አኩሪ ተጋድሎ በሚዲያዎቻችን ለህዝባችን እንዲደርስ በተቋሙ ክፍሎች ያሉ የሚዲያ ሙያተኞች ጠንክረው መስራት አለባቸው ያሉት ጀነራል መኮንኑ ስልጠናው የተሰጠውም ከዚህ ዓላማ አንጻር መሆኑን ተናግረዋል። በተለይ አሁን ላይ የሚዲያ ነጻነት ከመጥፎ ጎኑ በመጠቀም የሰራዊታችንን ስምና ዝና ለማጥፋት የሚጥሩ ኃይሎች ያሉ በመሆናቸው የነዚህን እኩ ኃይሎች የሐሰት ፕሮፓጋንዳ ተከትሎ ማጋለጥ ይገባል ሲሉም አስገንዝበዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን ሰልጣኞች በስልጠና ወቅት ያገኛችሁትን አቅም በመጠቀም የሰራዊታችንን የዕለት ተዕለት ተልኮና እሱን ተከትሎ የሚያስመዘግበውን አኩሪ ተጋድለው ለሚዲያ ሽፋን በሚሆን መልኩ መሰነድ፣ መዘገብ ይጠበቅባቸዋል ሲሉም አሳስበዋል። የኢትዮጵያ ወታደራዊ አካዳሚን ጨምሮ ለስልጠናው መሳካት ከፍተኛ አስተዋጽኦ ላበረከቱ አካላትም ሜጀር ጀነራል እንዳልካቸው ወልደ ኪዳን ምስጋና አቅርበዋል። አጠቃላይ የስልጠናውን ሪፖርት ያቀረቡት የዋና ዳይሬክቶሬቱ የስልጠና ቡድን መሪ ኮሎኔል መንግስቱ ካታንጋ ስልጠናው በተመደበለት ጊዜ ውስጥ በንድፈ ሀሳብና በተግባር ለስነ ልቦና አመራሮችና ለሚዲያ ሙያተኞች በቀንና በማታ የተሰጠ መሆኑን ጠቁመው ስልጠናው በየክፍላቸው በተግባር ከሚያከናውኗቸው የግንባታ ስራዎች ጋር አያይዘው እንዲመለከቱት መደረጉንም ተናግረዋል። ይህ በእንዲህ እንዳለ ሰፊ ልምድና ተሞክሮ ባላቸው አሰልጣኞች የወሰድነው ነው የሚዲያ ስልጠና ያለንን አቅምና ችሎታ ያዳበርንበት ነው ሲሉ ተመራቂ የሚዲያ ሙያተኞቹ ገልጸዋል። የተሰጠን ተልዕኮ የጠላት ሀሰተኛ ወሬዎችን የሰራዊታችንን ስነ ልቦና እንዳያዛቡ መከላከልና የግዳጅ አፈጻጸሙን እንዲሁም ለሀገር የሚከፍለውን መስዋዕትነት አጉልቶ ማሳየትና ታሪክን ሰንደን ለትውልድ ማስቀመጥ እንደመሆኑ መጠን ይህንን ተግባር በእውቀትና በመርህ ላይ ተመርኩዘን እንድንተገብር የሚያስችል ስልጠና ወስደናል። ሲሉም ተመራቂዎቹ ተናግረዋል። አጫጭር ስልጠናዎች የነበረንን አቅም ከመገንባቱ ባሻገር እርስ በርስ ያለንን እውቀት እንድንለዋወጥ እድል የሰጠ ነው ያሉት አባላቱ፣ በተጨማሪም ሰፊ ልምድና ተሞክሮ ባላቸው የተቋማችን የሚዲያ ባለሙያዎች ስልጠናው መሰጠቱ ባለን አቅምና ልምድ ላይ ተደማሪ እውቀት እንድናገኝ አስችሎናልም ብለዋል። የወሰድነው ሙያዊ ስልጠና በክፍላችን በርካታ ስራዎችን መስራት የሚያስችል አቅም የገነባ ብቻም ሳይሆን አሁናዊ የሚዲያ ቴክኖሎጂን በሚገባ ልክ ቀን መንቀሳቀስ እንድንችል እድል የፈጠረ በመሆኑ በያዝነው አቅም ልክ ስራችንን ለመተክበር ዝግጁ ነን ሲሉም አስተያየታቸውን ሰጥተዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ